ሩታዬ የቡታ ጀርዋ ጠንበለልዋ ማለት ነው። እንደ ሩታ የሰውን ፍቅር ይስጠን። ውድ ቤተሰቦች ት ትላንትና ኮሜንቱ ካያችሁት አብረሽ ቤት ሩታ ሩታ ሩታ አንድ የተሳሳተ ኮሜንት የለበትም። የእኛ ጠንበለል እኛ እና በዚህ ብቻ እንኮራም እንዴ፣ ከምር የኖታ አድናቂዎች እና የሩታ በጎች የምትሉን ማለት ነው። ብቻ በሰው ፍቅር በሰው ዘንድ መወደድዋ እኛን ያኮራናል። እና ሩታዬ ደግሞ በሁሉም ነገር ታኩራናለች። እኔ ያነግራቸው ነግራቸው በጀግንነቷ አትበገር አገሯን ያስጠራች እያንዳንዱ ዩቱበር ማለት ነው እውነቴ ነው ምላችሁ ስልክ ይዞ የማያቅ የነበረው በሩታ ስልክ መያዝ ካሜራ አጠገብ እንኳን ወጥቶ መናገር የማይችል ሁሉ በሩታ እየቀና እየወጣ እየተናገረ ስንቱን ቀይራለች ሩታ ማለት ነው። እና በነገራችን ላይ ማለት ነው እውነቴ ነው የምላችሁ ጸጉራቸው ላይ ራሱ ይሄ የፈረዝን ጭራ መቀጠል ማይችሉ የነበረ በሩታ መቀጠል፣ በሩታ ገንዘብ፣ በሩታ ማየት። በቃ አንዳንድ ዩቱበሮች ቲክታከሮች ሲያደርጉ እያዩ እንግዲህ እንደ ሩታ ሰርቼ ለምን አላረግም በማለት በሩታ ስም በባልዋ ስም ወይኒ ሸቅለው ማለት ነው። አሁን ለዚህ ደረጃ ደርሰዋል ማለት ነው። ሩታዬ ማለት በጣም ትለያለች ማለት ነው። ነት ሩታዬ ለቡታጀራ ዩቱበሮች በቃ ጠላቸው ናቸው። እቤታቸው ናቸው እንዴት ነው ሰው እቤት ማለት ጅብ ይበላኛል የሆነ ነገር ይበላኛል ብሎ አይደለም ቤት ውስጥ የምንኖረው ሩታ ደግሞ የቡታጀራ ገመናቸውን ሸፋኝ ናት ማለት ነው ገን ጀግና ሴት ከዚህም በላይ ታሪክ ተሰሪ ያለሽ ገና ጎበዝ ሴት ናት እውነቴ ነው ሙላችሁ እኔ ስለ መወዳት አይደለም ስለማደንቃት አይደለም ግን አንዳንዶች አሉ ሩታ ምንድናት የምትል ሩታ ብቻ አገርዋን ማስጠራቷን በቂ ከበቂም በላይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍርፍ እይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እና ሩታዬ በጣም እኔ እንጃ ቃላት የለኝም ለሩታዬ። ሲቀጥል ማን ቢሆን ነው ባሉን አሳልፎ ለሰውን ለሚያፈቅረውን ሰው ሰጥቶ እንዲሰራ የሚፈቅደው ማለት ነው። ይሄ ብቻ ይበቃታል። የእሷ የዋህነቷ ማለት ነው። ሲቀጥል አንድ ነገር ልንገራችኋ። አንዳንድ አሽቃባጮች አላችሁ፣ ሩታን የምትሰድቡ ማለት ነው። ሩታ ማለት እኔ እንጃ ለእናንተ ሊሆን ይችላል፣ ለእኔ ግን ከምንም በላይ ናት። ከምሬ ነው የምላችሁ። አንድ ሰው ያለውን ነገር መቼ ሳይሰረቅም አይደል፣ ከላይ ደግሞ የሰጣት የሰው ፍቅር አላት። በሰው ዘንድ ደግሞ በጣም ትወደዳለች። እናም ደግሞ የተከበረች ሴት ናት። እዚህ ጋር ለብር ነው አብርሽ፣ ለብር ነው ያመጣት፣ ሊሰራባት ነው የተለያየ ነገር ትላላችሁ። ልጁም ያብርሽ አይደለም ትላላችሁ። እያማራችሁ ይቀራል። እሱ ይኸውላችሁ፣ ሩታ ሳትሆን እራሳችሁ የምታረጉት በየጃዛ ቤት ቁጭ ብላችሁ በተለያየ ነገር እኔ እንደዚህ ነው ብዬ መናገር አልችልም። ከዚህም በላይ መናገር ይችል ነበርኩ፣ ግን ሩታ እንደዚህ ሰው አይደለችም። ሩታ ማለት አንበሳ፣ ጀግና። አብርሽ የት ነበረ? ተምሬ ነው ብላችሁ እውነት ነገር እንናገር ከተባለ እነዚህ ሁለት ሴቶች በምን ምክንያት ነው ጥለውት የሄዱት? የነበረ አብርሽን ማለት ነው። ንቀውት እንደዛው እንደሆነ ይቀራል ብለው መቼም አያልፍለትም መጃጃል ነው እንጂ ሌላ ነገር ትርፍ ነገር አይገኝበትም ብሎ ነው የሄዱት እንጂ ከአብርሽ ወይም ፍቅር ከልኩሏቸው አይደለም። አብረሽ እንደምታውቁ ተናግረዋል። በልጅነቱም አንዳንድ ፋይል ላይ እያየን ነው፣ ለሴት ልጅ ምን አይነት ክብር እንዳለው ሞሩ እንኳን ሳያውቃቸው ጎንበዝ እያለ ነው አበባ የሚሰጣቸው። ልደዳቸው ሲያከብር ደግሞ በጣም ደስ በሚል ነገር ነው ያከብርላቸው። ነገር ግን ያንን መቀበል አልቻሉም ሄዱ። መቀበልም ሳይችሉ ሳይሆን ንቀውት ረግጠውት ነበር የሄዱት። ነገር ግን ዛሬ ሩታ ጀግና ምንም ነገር ሳይበግናት ጠቃጠቅ ቤት፣ መኪና፣ የተለያየ ነገር መልኩ ፊቱን ሳይበግራት መታ አብርሽን ለዚህ ደረጃ ስላደረሰች። ለዚህ ደረጃ አድርሳ አብርሽ እሷም አብረው ተረቅጠው አብረው ተሰድበው ማለት ነው ለዚህ ደረጃ ሲደርሱ፣ አሁን ምን ፍለጋ ይመጣሉ? ብር ፍለጋ ነው አይደል የመጡት? ማደግ ነው አይደል የፈለጉት? በነገራችን ላይ ብር የሚጠላ የለም። አንዳንዴ አብርሽ ደግ አደረገ። ለምን እንደሆነ ታውቃላችሁ? ለሰርጉ በጣም ወጪ ያውጡቷል። ተራ በተራ ይነግድባቸው ማለት ነው። ባለፈ እንግዲህ ወደ ዱባይ ሊመጡ ወጪ ያልነበራቸውም ባንዷ ነገደ ትርፋማ ሆነ። በትርፋማው ደግሞ መቶ ደስታውን ገሽቶ ሰርጉን አድርጎ ይደዋል። አሁን ደግሞ የቦታ ጀራ ሰርግ ይቀራል የተለያየ ነገር ይቀራል። ልጅ ይመጣል፣ ብዙ ነገር ይመጣል። ወጪ ስላለባት ደግሞ በነፃ ትንሽ ጊዜ ይነግድባት ማለት ነው። ምክንያቱም ክብሯን ካልጠበቀች ባለ ትዳር እየሆነ በሚስት ዳር አንተና ሚስትህ ደስተኛ አይደላችሁም ብላ ከተደረበች ምንም ማድረግ አይቻልም። እንግዲህ መነገድ ነው ያለበት አይደል? ማግኘት ነው ያለበት። ይሄ ልጅ ደግሞ ሲቀጥልም ዩቱብ እንዴት አሰራሩ እንደሆነ እሱ ስላወቀ በነፃ ይነግድባት። ምክንያቱም እኔ ሴት ልጅ ነኝና ሴትነቴን እያወቅኩ ባለ ትዳር እንደሆነ ሚስቱ እንዳረገዘች እያወቅኩ ደስተኛ ኑሮ እየኖረ እያወቅኩ መጥቼ ክብሬን ዝቅ አርጌ ከእሱ ጋር ከተጃጃልኩኝ ይነግድብኝ፣ እንደፈለገ ያደርገኝ፣ ነገ ማንሶ ላይ ይጋፈፈኝ። ምክንያቱም እኔ የራስነቴን ዝቅ አርጌ ነው የመጣሁት ማለት ነው። እሷ ነፃ ዝቅ አርጋ ባትመጣ ካሜራ አጠገብ እንኳን አትቀርብም። አብረሽን እንደውም ንቃትታው፣ የራሷን ህይወት ነበር የምትጀምረው። ነገር ግን ያንን ነገር አላርገችም። ስለዚህ ሩታ እንሆናለው ስትሉ እውነቴ ነው የምላችሁ ገደል እንዳትገቡ ማለት ነው። ሩታ መቼም መቼም አደርሷትም። መቼም የሩታ ቅንነቷ ብቻ ይበቃችኋል ለእናንተ ማለት ነው። ትላንትና ጥላችኋት ትሂዳችሁ ጥለው ሄደው ነበር። ዛሬ ከአንተ ጋር ምን ይፈልጋሉ ብላ በአንድ ምላስ ሩታ ሩታናት ነብርናት ትመልሰዋለች አብረሽን ነገር ግን እንደዚህ ክፉ አይነት ልጅ አይደለችም። እናንተ እንደምታስቧት አይደለችም። በነገራችን ላይ አንድ ነገር ልንገራችሁ ማለት ነው እና ሩታ ቢጋቡም ልጅም ብታረግዝ እኛ የፍቅር እንዲሆን ነው የምፈልገው እያላችሁ ነበር፣ እየጨፈራችሁ ነበረ። ዛሬስ ምን ትላላችሁ? እንግዲህ ትላንትና ከአብረሽ አብረሽ ነፂ በትዳርህ ላይ ምንም አይነት ደስተኛ አይደለህ የሚል ሮታ እናንተ ያለ ህይወት ውሸት ነው እና መጨረሻም ለእኔ እንድትሆን ነው ስትለው የነበረው ማለት ነው አሁን ምን ትላላችሁ እሺ በዚህ በኩል ነፂንም እየደገፋችሁ ነው ፍቅርንም እየደገፋችሁ ነው አይደል አሁን ደግሞ ከፍቅር ነጥቃ ነፂ ስታገባው ምን ልትሉ ነው ፍቅር ምን ደረጃ ልደርስ ነው እስቲ የእናንተ አስተሳሰብ ንገሩኝ ባካችሁ ደግሞ ሲቀጥል እየመጣችሁ ኮሜንት ስር አትሳደቡ ማለት ነው። ስድባችሁ ራሱ ለእኔ ምንም አይመስለኝም፣ ግን ለራሳችሁ ወንጀል እንደሆነ እወቁ ማለት ነው። የራሳችሁን ስራ የምታረጉትን ነገር ሰው ላይ አምጥታችሁ አትለጥፉ ማለት ነው። እና በዚሁ አጋጣሚ እኔ ለፍቅር ስደውልላት ማለት ነው አታነሳም። እና በውስጥ መስመር የምታወራት ካላችሁ ደውላችሁ ኑ። ነይ፣ አትፈሪ፣ ውጪ፣ አንቺም ስሪ ሁለት መቶ ኬ ግቢ ብሏት ምክንያቱም ነጽ ናት አይደል ፍቅርም የኔ ምስክር ናት ያለችው ማለት ነው እና ይፋ ያደረገችው ፍቅረኛው እንዳልሆነች ነጽ ስለሆነች በቃ ነገሩ አይዲያ ስጧት ለምን ስሜን ታጠፋለች ለምን የኔን ስም ታነሳለች ሚዲያ ላይ ብላ እሷን መስራት ትችላለች እሺ በነገራችን ላይ ማለት ይሄንን ሚስማርትነት ተማሩ ከስድብ ይልቅ ሰው እንዲለወጥ እሷም እንድትለወጥ አድርጉ ማለት ነው ከስድብ ነጻው ነው ማለት ነው ሩታን ማለት ነው ተዘቀዘቅሽም ወጣሽም ወረሽም ማንሽም አደርሻያትም እከኪ እስከ ዘላለምሽ ማለት ነው። እውነቴ ነው የምላቸው እያከካችሁ ትኖራላችሁ እንጂ ሩታ መቼም አደርሷት መቼም ተቃላችሁ። ማን እንኳን አይደለም አብርሽ ማለት ነው። ይሄንን ቪዲዮ አይሰራም መስራት የለብህም ብትለው ከሩታ እልፍ አድርጎ አይድም። ነገር ግን ሩታ ፈቅዳለት ነው። ሩታ ወዳ ነው። ሩታ ደግሞ ይሄንን ነገር የምታደርገው ለምን እንደሆነ ታውቃላችሁ? ሰውን ማደግ እንደምን ስትፈልግ ሰውን ትልቅ ደረጃ አብራ እንድትበላ አብራ እንድትጠጣ ስለምትፈልግ ነው። እሺ፣ ገብቷችኋል? ያልገባችሁ ደግሞ ካላችሁ ማለት ነው በድጋሚ ቪዲዮ እሰራላችኋለሁ ማለት ነው። ወደሽም ጠላሽም አብረሽና ሩታ አንድ ላይ